እከለ ያመሰግናለሁ እከለ ያመሰግናለሁ በላለክ አለክ 5 ሚሊዮን ብሰጣለሁ እንዲሁም ሚሊዮን ያልኩ ወደ 50 ሚሊዮን ከፍ አድርገው በቀን በቀን ሺህ ጊዜ ስሜን እየጠራ አመስግነኝ አለ። እምቢ ያንን ነገር በርግጠኝነትም ቢያንለው በደስታ ነው ምንቀበለው ያን ነገር፣ ምክንያቱም አይመጣጠንም 50 ሚሊዮንና በቀን 1000 ጊዜ ብቻ አመሰግናለሁ ማለት ጭራሽ የማይገናኝ ነገር ነው። ወላኪን አብዛኞቻችን እኮ እንዲህ ያለ ዲል መቶልን፣ እንዲህ ያለ ውል ስምምነት መቶልን ሳንቀበለው እየተቀመጥን እኮ ነው። አላህ ሱብሓነሁ ወተዓላ ጤናችንን ሲሰጠን ተመልከቱ እስቲ። ጤና የሚባለው ነገር ምን ያክል ውድ እንደሆነ የምታውቁት በተለያየ ጊዜ ሶሻል ሚዲያ ላይ የምታዩቸው ወንድሞች፣ እከሌ ኩላሊቱን ታሞ አምስት ሚሊዮን ብር ተጠይቋል። እከሌ ደግሞ የደም ካንሰር እንትን ብሎበት ስድስት ሚሊዮን ብር ተጠይቋል። እከሌ ደግሞ እንትን እንትን ስላለበት ሰባት ሚሊዮን ተጠይቋል። አልሰማችሁም ይሄን ነገር? በእያንዳንዱ በሽታ አምስት ሚሊዮን፣ ስድስት ሚሊዮን፣ ሰባት ሚሊዮን እየተጠየቁ ያሉት በአንድ በሽታ ብቻ። አላህ ደግሞ ሱብሐነሁ ወተዓላ እንዳንታመም አድርጎን ያለው በሚሊዮኖች የሚቆጠሩ በሽታዎችን ነው። እነኚህን ሁላ ሚሊዮኖችን ከመስጠትም በላይ ነው። ምክንያቱም እነኚህ የታመሙ ወንድሞቻችን እኮ አንድ ግለሰብ መቶ ሀምሳ ሚሊዮን ብር ልስጣችሁ ቢላቸው፣ አምስት ስድስት ሰባት በሽታ ከታመምክና ሀምሳ ሚሊዮን ሚሊዮን ብሩን ከሰጠክ ሀምሳ ሚሊዮኑን ብር አፍስሰህበትም ታመህበትም ላትድን ትችላለህ። አላህ ደግሞ ጤናችንን ሰጥቶን ኢቭን ብንታመም ራሱ አንድ በሽታ ሁለት በሽታ ሶስት በሽታ ነው የምንታመው። አብዛኛው ሰው ከታመመ ራሱ አንድ በሽታ ሁለት ወይ ሶስት በሽታ ነው የሚኖርበት። ከዚያ ውጪ ግን በሰላም እንድንኖር አደረገ።

ሰላትን ቀጥ አድርጎ መስገድ ምን ያክል የማይመጣጠን ነገር እንደሆነ ደግሞ አስቡት እስኪ ያን ሁላ ውለታ ውሎልን ሰላቴን ብቻ ስገዱልኝ ነገ ስትመጡ ደግሞ ለሰጠዋችሁ ጸጋ ሌላ ተጨማሪ ጸጋ ሰጣችኋለሁ ምክንያቱም እኔን ስለተገዛችሁበት ዒባዳ ስለሰራችሁበት በጣም የሚገርም ሂሳብ ነው አይደል ቢሆንም ግን ከአላህ ስብሓነሁ ወተዓላ የተሰጠቃ አለው ሃላስ ሰላታችሁን ስገዱ፣ እመነዳችኋለሁ፣ ምንዳት አገኛላችሁ? ብዙም እከፍላችሁ ክፍያ አለኝ አለ። ነገ አላህ ፊት ቀርበን ይሄን ሁላ ውለታ ውዬልክ ይሄን ሁላ ነገር አድርጌልህ ሰላቴን ለምን አልሰገድክም ካልን ምን ብለን ነው የምመልሰው? ይሄ ጥያቄ የሁላችንም ጥያቄ መሆን አለበት ብዬ ነው የማስበው። ስለዚህ ወንድሞችና እህቶች እናስብበት። የማንሰግድ ከሆነ ወደ ራሳችን እንመለስ። አምስት ሚሊዮን ብር ለሚሰጠን ሰው በቀን 10 ጊዜ 10 ጊዜ አለ 10 ሺህ ጊዜ እንኳን ስሜን እየጠራቸው አመስግኑ ቢል እናመሰግን ነበር አምስት ሚሊዮን ብር ለሰጠን ሰው አላህ ደግሞ ይሄን ሁሉ አሰጥቶን ከጤናው በላይ ደግሞ እስላምን ሰጥቶናል እኮ ከእስላም በላይ ምን አለ ስለዚህ ማመስገኑ በሰላት በኩል ስለሚመሰገን ረበል ዒዘት ይወልጀላል ሰላታችን ላይ እንበርታ ለማለት ነው የመጣሁት ጊዜውን ጠብቀን እንስገድ